እጅ አለበት። ልንገርሻ፣ ቆይ ልጨርሳ ልጨርስ ልጨርስ። እኔ ዛሬ በዋትሳፕ ተልኮልኝ ሙሉ ዩቱብ ተለቀዋል፣ ቲክታክ ተለቀዋል። ነገ ደግሞ እመብርሃን ው ሚካኤልን፣ አንድ እናቴ እመወዳት እናቴ ፊቷን አያሳየኝ። አንዳንድ የምትስቁ ነገ ስትሰሙ ደግሞ ታዝናላችሁ። ኪዳነ ምሕረትን ው ሚካኤልን የዴዚ እናት እጅ አለበት። እኔ ታውቃላችሁ። እኔ አሌክስም ጃኒ ጋርም ምንም ጊፍት አልሰጠሁም። ሁለቱ ጋር ታብታብ አድርጌያለሁ። ሁለት ጋር ገብቼ ታብታብ አስደርጌያለሁ። አዎ ግን፣ አዎ ጃኒ ኮንጉራ ብያት አለው። ለምን እንዳልኳት፣ በቃ በራሷ ያሸነፈት መስለኝ ምሽ፣ የሰው እጅ ያለበት የመሰለኝ ምሽ፣ የዴዚ እናት እጅ ያለበት የመሰለኝ እሷ በብሯ ነው ያሸነፈችው። አሌክስ እንዲሸነፍ ስለፈለገች እኔ አልተኛም፣ እንቅልፍ የለኝም፣ ይሄ እንዲያሸንፍ አልፈልግም ብላ ተነስታ ነበር በብሯ እንጂ በሰው ብር ለሁሉ ብር ሰጥታ ነው እንዲሸነፍ ያደረገችው። ማርያምን እግዚአብሔር ነው ብላቸዋል። ሳቁ። ነገ ትሰሙታላችሁ። የዴዚ እናት ድምፅ ታቁታላችሁ። እናንተ ትፈርዳላችሁ። ነገ ማሸነፏ ለእኔ ጃኒ ደስ ይለኛል። እንኳን አሸነፈች እመብርሃንም እንኳን አሸነፈች ብያቸዋለሁ። ይሄ በዘር በሃይማኖት ምናምን አሌክስ ትግራዊ ስለሆነ ለአሌክስ መስጠት ነበረብኝ እንደ ትግራዊነት፣ ግን እኔ እንደ ትግራዊነት ሳይሆን ጃኒም ለእኔ እህቴ ናት፣ አሌክስ ወንድሜ ነው። ገባችሁ? አዎ፣ አሌክስም ወንድሜ ነው፣ ጃኒ እህቴ ናት። ጃኒ ጋር ታብታባ አስደርጋለሁ፣ አሌክስ ጋር ታብታባ አስደርጋለሁ። ግን ይሄ ሲስተም ማለት ነው። ኧረ ስማም፣ ግን እኔ ሴቲዋ ታፈቅረዋለች መሰለኝ አሌክስ፣ እመብርሃን ታፈቅረዋለች፣ እመብርሃን ታፈቅረዋለች፣ ማርያምን ታፈቅረዋለች። የእናትነት ክብር የሌላት ቆሻሻ ናት። መተት አለበት የተባለ ማለት በጣም ደስተኛ ግን፣ አንድ ሰው የአእምሮ በሽተኛን ብለን ህክምና መርፊያ አስወገድተናት እንደ ዕብድ እናስተኛት ከሚል ሰው ጋር እ የሚ ስላሸነፈን ምንም እንትን ነገር ብዙ ነገር ስላየሁት የምታውቅባቸው በጣም ደስተኛ ነኝ። ዳጃኒ ስላሸነፈች። ግን አንድን ሰው ልጁን ላይ እራሱ ማለት ነው የአእምሮ በሽተኛንም ብለን ህክምና እንወስደውና መርፊያ አስወገድተናት እንደ ዕብድ እናስተኛት ከሚል ሰው ጋር አንጌ ምሳሽ እንፈን ምንም እንትን ነገር የለኝም። ከዚህ ብዙ ነገር ስላየሁት ማለት ነው። ለልጁ ያላዘነ ሰው ለኔ ያዝንልኛል ብዬ አላስብም። ኦኬ፣ ብዙ ሰዎች ሰድባችሁኛል። እናትን ሪስፔክት ያደርጋሉ ምናምን ብዙ እናቶች እኮ አሉ። ምንም ግን ለልጁ ለራሱ የአእምሮ በሽተኛ ናች ብለን መርፌ ወግተን ሆስፒታል እና እንዳልሙ የአንድ ሺ ሙሉት እናንውጣበት። በማርያም ራሴች ሌንዳ ቅዳሜ ካልገባሽ ኤክስፖዝ አድርግሻለኝ ብላኝ ነበረ እና አደረገችው። ከእሷ ጋር እያሰብኩ ነበር ከጠበቃ ጋር ነው ያልኩት። ይው ይሄን ቴክስት ልክ ይላታለኝ በጣም እሷ ልጅ በጣም እውነትሽን ነው ታይታይታይ ስትሉኝ ነበር እኔ ነኝ ግን ደግሞ እየቀጣጠለች እንደሌሎቹ እንትን ውስጥ እያስገባች ነው። እሷ የሚያላልኩትን አድ እያደረገች ነው። ለማንኛውም ደፈነ ልከሳት ነው በእውነት እና ቁስቲ ያንችን ቁጥር ሊሆ ቅርታ መለጠኝ እና እንደገና ልድገመው ብይ ነው። አይኔ ይዝች ላይ ነው ሳተኩሮ የነበረው። ምቴ እች ባለጌ በግድ ከሆነ ዴዚ ቅርታ ያለችውን አልቀበልም እንደገና ይቅርታ ትበል እንደገና ደግሞ እኔም ቅዳሜ ግድም መውጣት አለብሽ አንቺ ምን አገባሽ አንቺ ዚ ይቅርታ ብላለች ይቅር ብላለች ተታርቃለች ህዝቡን ይቅርታ ምንድን ነሽ ስላት በፍጹም አለች አንቺም ካልገባሽ ምን ያገባሽ ነገር የለም ብዬሽ ብላካ አድርጊያት ነበረ ለእሱን አሁን እየጎረጎረች እንትን የምትለው እና እሷን ትምህርት መስጠት አለብኝ እና እሱ ላይ ነው የዋልኩት ዛሬም ትላንትም ስልክ ሲደውል ምናምን ነገ ነው እንግዲህ ሰኞ ኤምባሲዎች ምናምኖች ደዋውላለኝ ጠብቀኝ መርቀት እያዘጋጀች ነው ከዛ እሷ እሷ መቀጣት አለባት እሷ በህግ ካልተታየች ገና የሚቀጥለው ሰው ደግሞ ማንን ነው የምትጎዳው ነች እብድ እሷን ትምህርት መስጠት አለብን በእውነት ብዙ ሰው ተይተይተይተይ ሲለኝ ነው እኔ እንትን ያልኩት ለነገሩ በማዘር በኩል ማውቃት አለኝ ካይንድ ኦፍ የሩቅ ዘመድ ነን ግን በፋሚሊ እንትን ያናግሯታል እኔም አለቃትን በህጉ መሰረት ስለዚህ ምንም ችግር የለም የፈለገችውን ታውራ እና እሱ ላይ ነኝ ያለሁት ይህ ቁጥሩ እሱ ነው እንትን ኤግዛክትሊ ነው ከእናንተ ሩቅ ነች ለነገሩ ግን እንትን አንዳንድ ልጆች አግኝቻሉ እዛ የሚኖሩ የምትሰራበትን ሱቁ ምናምን ሁሉ ሰጥተውኛል በቃም እንደሱ አድርገን ልናደርግ ነው እሱ ልንገርሽ ብዬ ነው እና እንትኑን የምታቂው ከሆነ ቁጥሩን ብዬ ነው የሰጠሽ የምታቂው ነገር ካለ ብዬ ነው እና በቃ ምንም ችግር የለም ነሽ ኦኬ ቃ ቻው ይሄን እንደትና እንጀልም ሊሆን ይችላል ይሄ ራሱ እና በጣም በጣም ያዛት እና ዝምሬ እና ስጢቆ ተስፋ ተስፋ አልቆርጥም በእናትሽ ትንሽ ታገሽኝ ሰዓት ለውጥ ካለ ነግርሻለሁ። ግን ደ ጉድ ኒውስ ስራ ልጀምር ነው። አትሊስት ፊው ደይስ ዊክስ አትሄድም ሰው። ቆይ ቀስ በይ። አይ ቴንክ ሶ እኛ ሌላ ነገሮች መንገዶች ስለማጡ ከሆኑ በኋላ ነው መናገርሽ። ምክንያቱም አንችን ኤክሳይትድ አድርጌ ላይሆን ከቻለን እንደገና እናዝናለን። እና ወርክ ኦን ኢት እየሰራን አሁን ነገም ወንድም በቤት ግብዣ አለ። አንድ ቤት ሄዳለሁ ብላች፣ እየተቀየረች ትንሽ ግን ዲፕሬሲንግ ላይ ነች። ዲፕሬሽን ላይ ነው ያለችው። ምክንያቱም አባቷን በጣም ነው የናፈቀችው በጣም እሱ ደግሞ ችግር አለበት። እኔ ያናገራት ለምናምን ስለው እሺ እሺ ይላል። አሩ ነው ስጎኝ እንደዚህ የአሌክስን ነገር አይፈልግም እሱ እሱ ከሌለ እሱ ከህይወትሽ ካልወጣ አላናግርም ብሏታል እና እሱ አንደርስታንድ አላረገችም እና አልወደደም የሱን እንትን እና ብልሲ እና ተስፋ ትጉሮች አይዞሽ እሺ ዋይ ማሪ እንዴት ነሽ ሰላም ነሽ አዎ የሆኔ የተደበቀ ነገር አለ እናትዮ መጀመሪያ እኔ አወራኋት ስለዚህ ነገር እንድታወሪኝ ፈልጋለሁ ስላት አካውንቱ ተዘግቷል አለች ከዛ እኔ ዴዚ ቢገባው ነው ላይፍ ወዲያውን አስር ደቂቃ አልሞላም እንዴ ላይፍ ላይ ላይፍ ላይ ያለችውን ፎቶ አነሳሁትና ላኩላት ላይፍ ላይ ያነሳኋትን እንትን ላኩላትና ከዛ በኋላ ምን እንዳደረኩ ታውቂያለሽ እኔ ምንድን ነው ስለዚህ የምታውቂው ነው አስረጅ ካለ የድራማው ተካፋይ ነሽ እንዴ አልኳት ስላት በጽሁፍ ነው የጻፈችልኝ። ፓስፖርቷን ልካ ከፈቱላት አለች። ውሸታቸውን አልተዘጋም ወይ፣ እሷ ናት የዘጋችው ወይ እሱ ነው የዘጋው። እኔም እንደዛ ነው ያልኳት፣ ወይ አንቺ ነሽ የዘጋሽ ወይ እነሱ ነው የዘጋት እንጂ አልተዘጋም። እንትኑ አለችኝ፣ ለምን ነው ተጨሽ? ስልኩ ዴዚ የያዘችው ስልክ አይፎን ስልክ። ለዚህ ነው አይፎኑ ስልክ የኔ ነው አለች፣ በእኔ ስም ነው የገዛሁት። ስለዚህ ሂዳ ማዘጋት ትችላለች ስልኩን ጠፍቷብኝ ብላ እንትን ካለች ጠፋብኝ ካለች ሲያዩት፣ ቤቷ ድረስ ይሄዳሉ። ሎኬሽን ይመራል። አይፎኑን ጠፋብኝ ማለት ስለማትችል ማስጠፋት ትችላለች። እናትየው፣ ስልኩ የተገዛው አይፎኑ በእናትየው ስም ነው። እናትየውን አሁን ሰሞኑ አላመንኳትም። ታውቂያለሽ፣ የትላንትና የትላልትና፣ አላየሽም ነበር ማለት ነው በፊት ስትጽፍልኝ እኛ ላይቭ እያየናቸው እኔማ ዋንነው ዋንነት እናምትች ወጣውኝ አስጠልቶኝ እህቴነች ነግረኝ ትገርሚያለሽ። አሁን አነጋግረት አሁን ስታለቅስ ነበር። ድብን ብላ ስታለቅስ ነበር ብታይ አይኖ ብሎ እንትን ብሎ ነበር። በኋላ ኔ ተመለሰችው እነ ጃኔ ምናምን እየተጣሉ ነበር እና አይቲንክ የገባችው ትላንትና ለማቃጠል ነው ተነጋግረው ጃኒ ጋር ሲበጣበጡ ነበረ። ፎቶ አለም የሆነ ፎቶ ስቀል ተብላ ገኝ ስጫወቱ ስትቃጠል ነበር። ከዛ በሱ ምክንያት መሰለኝ በጃኒ ምክንያት መሰለኝ እና ያው እኛንም ለማቃጠል ወጥተው አሉና። እህቴ እዛ ነበረች። ውይ ውይ ስትቃጠል ነበረ እህቴ እራሷ አስር እየደወለች፣ ኧረ በእናትሽ ተመልከቻት፣ ይቺ ልጅ እንዴት ነው በቃ ጨረሳለች። በቃ በቀኝ በቀኝ በቀኝ እኔ በቀኝ፣ ልክ እንዳንቺ ነው ያለችው ለነግሻችንም። እኔ እኔማ እንደዚህ ተቃጥዬ ጨረሻለሁ፣ ሎንግ ታይም ጎ ግን አንድ ቀን በቀኝ ሀንድረድ ፐርሰንት በቃ ቴልም እኔ ራሴ ኮንፊደንት ሆኜ ስል ግልብጥ ያስፈላቸው እንደገና ግልብጥ እንደ ምንድን ነው ይሄ ነገር? ተራፒ ያስፈልጋል በእውነት እና ያ በጣም ያስፈራል። በጣም በጣም ሀገር የሚያሳፍር ነው። አንቺ እውነት እኔ የምናደርግ አደሆነ ወትዶ አንቄ አላስቀረብ ይዘዋታል። ፋሚሊ ናን እኮ አልቻሉ እየተደበቁ ፋሚሊ እንደ ቡና ተሰብሰብ መጠጣት የለም ግሩፕ አላቸው አሉ። በአንድ ሰዓት በአንድ እንትን ውስጥ እና እኔ እንዴት ላድርግ? እስቴ አሁን አሁን ደግሞ እስቴ ዛሬ አንድ ቆይ አንቺ ዝም በይ። ዛሬ ዝም በይ። አይ ቲንክ በእንትኗ ምክንያት ነው የወጡት። ለየለቀቀች ነው ለነገሩ እና ዝም በይ። ከዚህም የባሰ አንድ ቀን ቀራት ሁለት ቀን እያለን አልነበረም። ተስፋ መቁረጥ የለም እናያለን። አሁን ደግሞ በአስራ ዘጠኝ እስከ አስራ ዘጠኝ እስከ ሀያ አምስት ይሄዳል የሚባል እንትን ሰምቻለን። አቲንክ ራሱን ያለው አድዋ ደግሞ እና ፓስፖርት እስራኤል አለው ሊሄድ ነው እዛ ሊገናኙ ነው እየተባለ ነው እስቲ ዛሬ አሁን ቅድም አሁን ተኝቼ ነበረ ከ ካላ እነግራታለረኩሽ። ማን ገና ሊነጋ ነው? ትንሽ ቆይ፣ ደውላትና ሌላ መንገድ ደግሞ ይፈልጋል። እንዴት መንገድ? እነሱ ሰዎች አያሸንፉም። ማማጣት አለ ቆይ ዛሬ እስቲ እደውላለሁ። ኢሚግሬሽንም ምናምን እንደገና እንድንወስዱ ምናምን ላለው እሷም እስቲ አንድ ትልቅ እህታለች እሷም ተሰብስበን እንደገና ንግግርና ንግግር እናደርጋለን። እስቲ ቆይ እኛ መንገድ እናፈልግ ብቻ ነው ይሄ ጤነኛ አይደለም ጤነኛ አይደለም በእውነት እስቲ ቆይ ለማንኛውም እነግርሻለሁ ቆይ አዲስ ነገር አሁን እህቴን እናነጋግራታለሁ በአንድ ትንሽ ከአንድ እኔ እንዳትምለው ከእንደውም ከሱ አንቺ ታሳዝኝሽ እራስሽን ጠብቂ ከመንሽ ትመንሽ እናትንሽ ይህን ራሱ እንዲህ ማለቷ ራሱ ትላንት በአምስት ወር ባወቀችው ዲስስፕሪ አትነግሪያትም? እንደ አንድ አሜሪካን ያለች አሮጊት አለች እያለ ሲሰድብሽ፣ አሜሪካን ማን አሮጊት አለች? አንቺ ያላስጀመርሽኝም፣ አንቺ ያላስተውሽ ስምሽን ብቻ ነው የማይጠራው። እሱንም ሰው ሰለሚያውቅሽ እሱን እራሱ ሪከርዱን አውጥተሻ አታሰሚያትም? እና እናንተ ወሰኑ። ለማንኛውም እሱ ከተመቸ እኔ ከተመቸት መፍቀት ትችያለሽ፣ መሄድ ትችያለሽ፣ አይመለከተንም። እኛ ታገልንላት ታገልንላት። አሁንም የእኛ ልጆች ቋፍ ላይ ናቸው። ተው እያልኩኝ ነው እንጂ እራሷ ወደ ዴዚ ሊዞሩባት ነው። ይች ናት ያላከበረች እያሉ እንግዲህ ዴዚ ነው የእኛ ልጆች በእንግሊዝኛ አንድ ሁለት ቀን ቢያወሩ ዴዚ ከቲክቶክ ነው የምትጠፋው። እና ወይ ለራሱ አልጠቀመች ወይ እሱ እየሸቀለ ነው ወይ ራሱ ዛሬ ትናንትና ራሱ ከአቤል ጋር እየ የመጣው ወንድሙ ይኸው ጌፍት ጌም ሸቀለ መጥቶ፣ እሷ ግን ወንድ ስር ወንድ አይታ የምታውቅ እንኳ አትመስልም። አባቴ ምን ብለው ምናምን ራሱ ኧረ በማርያም ታሰድባለች። እንደ ሰው አሁን እንደ አበሻ ሴት ቢሆን እንደዚህ የምታረገው ነገር በጣም የሚቀፍ ነው። ስለዚህ እኔ እንደውም ከድራማ ልወጣ ትንሽ ነው የቀረኝ። ትንሽ ያው ቲክቶክ ስንገባው እኛም እኛም እንደ ፈን ነው የምናደርጋቸው። እኔ ድሮ በእውነት ነው የምናገረው። በእውነት አሁን ግን ምንም አይመስለኝ። ቲጀመር አንድ ነገር ሲናገሩ ነው ክፋት የምቦልከው። ድሮ ግን በቃ መራገጥ ስለምፈልግ ማንንም አልቦልክም ነበረ። እዲ ሳልችተው ያል እሺ እንደ ምንም ብለሽ ራስሽን ጠብቂ። ለራስሽ ሁኚ። ልጅቷ ቆሞባታል። ይሄ ቆመ ቆመ አይምና ምንም መረጃ ብታቀርቢላት እሰማሽ አችልም። ግን እኔ እንዲህ ብዬ በቃ ማውራት ስለሚያቅተኝ ነው ዝም እንመለው። ስለዚህ እህቷ ምስምህት እየሆኔ ይከሳት ሳሉ መቀመቅ ነው መወርዳት ነው ያለችው። ልኬ ልሻል። ይሄ ራሱ መረጃ የሆናትም እንዲ እናትየውን ያለችው ረፊቢያ ለዴዚ የዴዚን ስም አለ። ለምን እሱን አትልኪላትም? ለምን ፈረሻ እንጂ ሰላም ቲና ነው የዲዲ ሰላም ልሽ አሁ ኒኩ ነገሩ አስጠላኝ። በቃ ል ውል የሌለው አንቺም እንደ እናት ልጅሽን መቆጣጥ አልቻልሽም። እሱም በቃ ሁሉ ሚስጥሩን ሰለመ ቀድም አስቀድማ ሚስጥሩን ስለነገረች ያው እህቱም እህቱም እኔ እንዳትልኪ ስላልሽ ነው ያላክ አንፈልጋትም ነው ያለችው። እኛ አንፈልጋትም፣ ልጅ ሰብስቧት ነው ብላ ኮመንት ላይ እየጻፈችልኝ፣ እሱም አልፈልግም እህቴ ናት አለ። እኔ ከዚህ በላይ ምን ምን እንደምትፈልግ አላውቅም ነው። ስለዚህ ልጅቷ ራሷ እንትን በለች፣ አረት ሂድና እኛንም ትገላግለን ከዚህ ጉድ። እኛ ሁሉም ሰልችቶታል። እሷ ኮንፊደንስ የላትም አሁን ትላንትና ምን አስወጥታ ከጃኒ ገጣላት? ጃኒ ዱቄት ፊት ለምን አለቻት? ምን አረገች? ጃኒ እሱን የሄደባት ለጥቅሙ ሲል እና ዲዚን እያጣጣሏት ነው። አዎ ኔቲና አንድ ነገር ልንገርሽ፣ ያው ሳልተቀራረም ዲዚ ሁሌ ችግር ነው የምታወረ። ሁሌ ልብስ የለኝም ልብስ፣ ኢትዮጵያ ጣ ልብስ የለኝም ልብስ፣ በረከሰበት ሀገር አሜሪካን ዲስካውንት ሲወርድ ሁለት ሁለት ድራማ አላ አሉ ልብስ በረከሰበት ሀገር ተቀምጣ ሁሌ ልብስ የለኝም ልብስ የለኝም ልብስ የለኝም። እና ሰዎቹ ምን ያርጓት? ያው ቤተሰብ ስለማይገዛላት ብለው የሰጧት ያላትን እንድትዘንጥ ብለው የሰዎቹ ጥፋት አይደለም፣ የራሷ ጥፋት ነው። አሁ እናትየውንም ጠርጥር ያከር እናትየ ቆሸሸናት። ባለፈው እኮ እንደዛ አልኩኝ፣ እናትየውን እንዲህ ናት ስላት የዚህ ቤጅም አንቺ ወደ አምስት ስድስት ቤጅ ከፍታለች ብታያት እና እናት አሁን ይሄን የምትለቀው እኮ እናቴ የዚህ ቤት ባለቤት እናቴ ይሆናት ማርያም ነኝ። ሊንዳ ዱ ዩ ሃቭ ኤኒቲንግ የሆነ ነገር አለሽ? ከ የሱ ኤኒቲንግ ምን ስሙ ያለማየው መጥፎ ዴዚ የሆነ ነገር አሳየኝ። እናቴን ዲስሪስፔክት ካደርግ እናቴን የእውነት ምንድን ነው? ዲስሪስፔክት ሳያከብራት ሲቀር መጥፎ የተናገራት ነገር ካለ አሳዩኝ። እኔ አላምንም። እሷም በጣም ነው የሚያከብራት ምናምን ምናምን ብላለች። እና አሁን ከቻች ላኪልኝ፣ እያነጋግሯት ነው እንትን ፋሚሊ ምናምን ላኪልኝ ፕሌስ ካለሽ ኤኒቲንግ ኖ፣ ኖ ቆይ ቆይ፣ ዶንት ጊቭ አፕ እሺ፣ ጊቭ አፕ እናደርግ ተስፋን ቆርጥም፣ እየሰራ ነው ነው። አሁን እኔ አሁን እዚህ ነኝ ያሉት ሜሪላንድ ነኝ፣ ዴዚ ጋ ነኝ። እና አሁን ልጅ ስልኳ ተዘግቶባታል፣ እና በጣም ተቅይር ነው ያለችው። እንዴት ይዘጋል ስልክ በዚህ ሰዓት እያለች ነው። እና ገና ወርክ ነው ያለት። ኦኬ የሆነ ነገሮች አሁን ከሷ የምትለው ስልክ እንትን ስራ ስራ ልትጀምር ነው እና ስራ ፍቃድ እንትን ጠየቀች። የጠየቀችው ስራው ላይ የልደቷ ነው። ልደቴን ሌላ ሀገር ስለማከብር ፍቃድ ይሰጠኝ ብላች እንግዲህ ስራ ስትጀምር የመጀመሪያ መስጠት አለብሻል፣ ኖቲስ እና አየሽ። እንደሱ ከሆነ ኤግዛክትሊ የምትሄደው ያኔ ነው ማለት ነው። ይሄ በአስራ ዘጠኝ ሀያ ሜሎት ውሸት ነው ማለት ነው። ምክንያቱም ሰደነ ባብሩ ይሆናል ላውቀው እንዳለች ከስራ የለም ትልክልኝ እና ሜቢ አውቀው ይሆናል ግን እንደሱ ብ እንደዚህ ጠይቅ ነበራ። እና ለልደቴን ያለችው አሁን እሱን ፋይት ማድረግ ያለብን እሱን ላለማስቀረት ደፍነትሊ ለልደቴ ልሄድ ነው መሄደውም አሌክስ እኮ አይደለም ግን አገኘዋለሁ፣ ለሻይ ለቡና ልጅ ያሌ ለቃት እና ያቺ መሰረት ምላት ነጭ ዋጋ ነጭ ባላላት እሷ ጋ ነው እነዚህ ልጆች እሷ ጋ የምትሄደው ብሏል ወንድሜ ደግሞ። ከዚያ ጭበርብራ እሷ ቤት ከሄደች እሷም አለችበት ማለት ነው። እሷም ሁላችንም እሷ ምን ልንከስ እያሰብን ነው። ማንም አይለቀቅም ደግሞ። አሁን ለካ ለካ ሃይማኖታን ወደ እንትን እያልቀየሩት በሱ ነው አሉ የጠመጥሟት የተሰበሰቡ ጸሎት ያደርጋሉ አሉ። አንድ ሰዓት ኤቭሪዴይ በየቀኑ የእሱ ዝቻ የአሌክሱ ቤተሰብ እና ችዴዚ በሱ ነው አፍዝዘው አፍዝዘው የያዟት። እንዲህ አሁን እኮ ስትናገሩ እንድሚ ሲናገር ኢየሱስ በኢየሱስ ስም ምናምን ምናምን ትላለች አለ። እንዲህ ምንድን ምንም ችግር የለም ኢየሱስ፣ ኢየሱስ ነው። ግን ይህንን እንትን በጥሽ ይልጣለሁ እና ወርቅ ማድረግ አለብኝ ይላል። እኔኮ ወርቅ ቅጅልኝ ምናምን ትለኛለች። የምን ወርቅ ነው ቴክስት እያደርግች ወርቅ የምንወርቅ ነው ሁለት አለሽ እኮ የድሮ ምናምን ስል እኔ ክሯስ ነው የምፈልገው። ለዛ ርኝና ትዩ እንዲነት ስላት፣ እብድ አለች። እኔም ጠርጥረታለው። የዚህ ቤጅም አንቺ ወደ አምስት ስድስት ቤጅ ከፍታለች ብታያት እና እናት አሁን ይሄን የምትለቀቁ እናት የዚህ ቤት ባለቤት እናትዬው ናት። ማርያምንም እና አሜሪካን የምትኖር ልጅ የለችም ልብስን ጥይ እያለች እንዴ እያለች ለምን የምታማችሁ እያሟቻችሁ እናት እንግዲህ አራት ቤት አለኝ አለች። የራስ ገዝታ እንዲህ አፓርትመንት ገዝታ ታከራ ያለች በሱ ነው መሰለኝ የምትተዳደረው። እናት ዬው እኮ እዚህ ዱባይ መታ በቀደም ተዝናንታ ነው የሄደችው። አሜሪካን ከመሄዷ በፊት ከማዲንጎ አፈወርቅ ልጅ እህት እህት የማዲንጎ አፈወርቅ ሚስት ቤት መታ። ጓደኛ ናት።